አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች ሀቢቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላም ሰላም ብያለሁ ሁላችሁንም እንኳን ወደ ቻናሌ በሰላም መጣችሁ ብያልኩኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጠቃሚ ቪዲዮዎችን ሁልጊዜ ለናንተ እለቀለሁኝ። ጠቃሚ ቪዲዮዎች ተለቆ ወደ እናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራችሁን እንዲያትረሱ ሰብስክራይብ አርጉኝ። እቺ የእናንተ አንድ ሰብስክራይብ ለኔ ጥንካሬ ይሰጠኛል ማለት ነው። ሀባይዎች ነው ዛሬ ይዣላችሁ የመጣሁት ለእናንተ ይጠቅማችኋል። በተለይ ለአዲሶች ማለት ነው። ለአዲሶች ይጠቅማችኋል ብዬ ያሰብኩትን አሰባስቤ እኔም ደግሞ ካለሁበት ሁኔታ ይሄ ነገር ይጠቅማል። ይህም በማድረጌ ነው እስካሁን የቆየሁት ከመዳሜ ጋር ተስማምቼ ብዬ በማስበው ነው ይዤ የመጣሁት እና ዛሬ ከመዳሞች ጋር ተስማምተን እንዲንኖር ተኛ ምን ምን ይጠበቃል? በርግጥ ስራ ብቻ ይጠበቅብናል ታላችሁ? አዎ ስራ ብቻ የሚጠበቅብን ሰላም መሆን ይጠበቅብናል። ግን እነሱ የሚወዱት ከኛ ጋር መቼም ጥረውት ማሄድ ትርገኛ አይቀደሙትም የሚባል ነገር አለና፣ ከነሱ ጋር እየኖር አንዳንድ ነገሮችን ማድረግ አለብን ማለት ነው። ተስማምተን ከነሱ ጋር ብዙ ጊዜ እንዲንኖር ማለት ነው አባይብና የመጀመሪያው ከነሱ ጋር ስንኖር ማድረግ ያለብን መታሞች እንግዲህ ታውቃላችሁ፣ መልስ አይወዱም። መልስ አለመመላለስ ማለት ነው። መልስ የምንመልስላቸው ከሆነ በቃ አይወዱም። እውነቴ ነው የምላችሁ፣ የሆነ የኮሜንት አይቼ ምንድን ነው ያለችው? አይ እችማ የሆነ ነገር መልሼላት እችማ ምላሰኛ ናት ብላ ወዲያውኑ መልሳኛለች መልሼላት፣ መልስ ወዲያውኑ ወደ ቢሮ መልሳኛለች ትትል ኮሜንት ላይ ትትጽፋ ይቻሉ ማለት ነው። የሆነች እትና መዳሞች መልስ ትመልሱላቸው አይፈልጉም ማለት ነው። ግን እኔ ብዙ ጊዜ መክሬያለሁኝ ቪዲዮ የምሰራው ቪዲዮ መልስ ነው። ጥሩ ጠቃሚ ነው፣ ለእናንተ ይጠቅማል የምለውን ነገር ነው ይዤ የመጣሁት። ቅንጭላት ወዲዛ መዳም ጠራች ብዬ እየሄደ ነው እንግዲህ ይቅርታ። እናም መልስ አለመመላለስ፣ መዳሞች ጋር በፍጹም መልስ አያምርም። እነሱ አይወዱም መልስ እንኳን አይደለም ምኛ መልሰንላቸው ልጆቻቸው ራሱ እንድመልሱላቸው ደስ አይላቸውም። እና መልስ አንመላለስ። የሆነ ነገር አንትን አላልሽም አላጸዳሽም ወይ በደንብ አላጠብሽም ወይ ማንኪው አልጸዳም ወይ ልብሱ አልጸዳም ብትለን እሺ ብለን ወደ ስራችን ነው እንጂ መሄድ ያለብን። አጥቢዋለሁ ብዬ ከነሱ ጋር ግርግር መፍጠር አያስፈልግም ማለት ነው። እሺ ሀባይብና መልስ አለመመለስ መዳም ጋር ብዙ ጊዜ እንዴት ኖሪ ማለት ነው እና ሁለተኛው ደግሞ መዳሞች ጋር ስንኖር የማያስፈልገው ነገር ምንድን ነው? ማኩረፍ። መዳሞች ምንም ይሁን ምንም አያኮርፉም፣ አኮርፈው አይቆዩም። እኛ ግን በጣም እናኮርፋለን። እኔ ለምን ሳምንት አይሆነኝም። የሆነ ነገር ተተናገረችኝ በውስጤ አኮርፋለሁ። በቃ የሆነ ደስ አይለኝም። በቃ በደቂቃ ትዝ ትዝ ንቤላይ ማለት ነው። ያ ነገር እንደዚህ እንዲህ አለች ብዬ ማለት ነው እሷ ግን እውነት የነምረች የእኔማ ጭራሽ ሀያ ደቂቃ ሰላሳ ደቂቃ ምናምን እረስታለች እኔ አረሳም እሷ ግን ረስታለች የሆነ ነገር ብላኝም ከሆነ እሷ ትረሳለች እኔ ግን አረሳም አባይብና እንደዛ አለች ብዬ አላኮርፍም እተዋለሁ በቃ ግን ሲገባኝ አብሬያት እየኖርኩ እየኖርኩት እያለሁኝ እኔም ተውኩኝ እየተውኩ መጣሁ ለምን አሁን የሆነ ነገር እንትን ብላ ወደ አሁኑ ጠይባዬ ምናምን ይህን አርጊ ስትለኝ እሺ ብዬ ነው በቃ ወደ አሁኑ እንዲ ፋ ብዬ ሳቅሳቅ እያልኩ የሚሄደው ማለት ነው እና እየረሳሁ መጣሁ። በፊቱ አሁን ይሻላለሁ። በፊት አኮረፍ አለሁ በቃ የሆነ ሆዴን ያመኛል። በቃ የሆነ እንትንላለሁ ማለት ነው። የሆነ ብቻ እኔ አይጠፋም ከውስጤ ማለት ነው። ውስጤ ሆነ እንዲህ ያደርጋል። ግን አሁን ላይ የለም ማለት ነው። ልክ እንዲህ ሰው የሆንኩ ማለት ነው። አባይ ሆነ ተቀማማጩ ጋር ነው። አንዳንዴ ተቀማማጫችን ጋር እንመሳሰላለን እና ብዙ ጊዜ እነሱ ማክሮፍ አይወዱም። አሁን ያለችኝን ረስታ በኋላ መጣ ተጠራኛለች የሆነ ነገር አድርግ ትለኛለች፣ ደስ የሚለው ነገር ማለት ነው። አንዳንዶቹ ግን ያው ብዙ ጊዜ የሚነዛነዙ አሉ። አሁን ላይ መጣም አንድ ለች አንዷ ሁልጊዜ ያንን ነገር አትራሳም፣ ትነዛነዛለች ማለት ነው። ይኔ ግን የሆነ ዕቃ የሚሆን ይሰበር፣ የሆነ ነገር አርግ፣ የሚሆን ተናግራኝ፣ የሚሆን አንኮራረፍም። በቃ እሷም አታኮርፍም፣ እኔም አላኮርፍም። ና ያው መዳሞች ይለያያሉ ባህሪያቸው ግን እኛ አለማኮርፍ በቃ ይቅርታን ማብዛት አለብን ማለት ነው። ሶስተኛው ደግሞ ስልክም በአግባቡ መጠቀም ከነሱ ጋር ተስማምተን እንድንኖር ስልክ በአግባቡ መጠቀም በተለይ እነሱ ቤት ሆነው እንግዲህ አገር ተቀምጠው ባሎቻቸው ጋር ተቀምጠው እኛ ስራ የለኝም ስራ እንጨርሻለሁ ሆዬ ኩሽና ወይም ክላሴ ተቀምጬ እየጮኩኝ ማውራት እየጮኩ ምን አገባኝ በትርፍ ሰዓት እኮ ነው በዋራ ምናምን እያልኩኝ እየጮኩ በዋራ የሆነ ውስጧ ምን እያለች ነው ምን እያወራ ነው ማን ጋር ነው የምስቀው ብዙ ነገር እንደዛ ብላ ስለምታስብ ማለት ነው በቃ በአግባብ መጠቀም ስልካችን የምንጠቀም ተሆነ ሳይለንት አድርገን ስልካችንን ብንጠቀም ቤተሰብ ጋር ትነዋራ ዝግ ብለን ብንጠቀም አሪፍ ነው። እንዲሁ እንዲሁ ብዙ ጊዜ በቃ ስልክ ኝ ኝ ኝ በጣም ይደብራ ማለት ነው። ራሱ እንደዚህ አብረናቸው የሚሰሩት እህቶች ካሉ እነሱንም መናገር። ያኔ ብዙ ጊዜ ስልክ ለምሳሌ አሁን ኩሽና ምግብ እየሰራሁ እያለሁኝ በአንድ እጀ ስልክ እጄ በአንድ ደግሞ እንትኑን ሽንኩርት እያማሰልኩኝ እሷ ሳሎን ተቀምጣ የሆነ ነገር እያለችኝ እዚህ የምሰማው ሌላ ነው፣ እሷ የምትሰማኝ ሌላ ነው። ገባችሁ? እሷ የምትጠራኝ ትጠራኛለች። እዚህ የምሰማው ሌላ ነው፣ እዚህ የሚበስለው ሌላ ነው። ስለዚህ ይሄንን ነገር ማስወገድ እኔ ስላየሁት ነው። እውነቴን ነው የምላችሁ፣ ስላጋጠመኝ ነው። ማናወቶቹ አቤት! እንደዛ ያሉ ስራዎች ስላለ ይሄን ነገር ብንተወው፣ ስልክ አሁን ተኩኝ ስልክ። ምግብ ይዛችሁ ምግብ እየሰራችሁ ስልክ አትያዙ። እሷ ኩሽና እሷ ሳላ ተቀምጣ እየተጣራች ቶሎ ምግቡን እያለች ሻሂው ደረሰው ወይ ቡናው ደረሰው እያለች እኔ እናንተ ስልክ ይዛችሁ እንትናት በሉ ብዬ ይጣላለሁ ማለት ነው። እና ለራሴ ደስ የማይደኝን በእነሱ ላይ አለማድረግ ማለት ነው። ሀባይል እና ስልክ አለማብዛት በሶስተኛ ደረጃ አሪፍ ነው ብዬ ነው የማስበው። እና ደግሞ እነሱ በጣም የሚጣሉት ነገር ምንድን ነው? በአራተኛ ደረጃ መዋሸ። መዳሞች ስንዋሻቸው አይፈልጉም። ምንም ይሁን ይሰበርብን፣ ይቀጠልብን፣ ይቆረጥብን፣ ምንም ይበል ይጥፋብንም፣ ያለውን ነገር እውነቱን ንግራ። አርገን ወዲያውኑ አስቀምጠን አይደለም፣ ፈርቻት ነው ላስቀምጥ ምናምን አትበሉ፣ ወዲያው ንገሯቸው። እውነት የለምላችሁ፣ ወዲያው በቃ ድንግት ብላችሁ ባደነግጡ እንኳን የሆነ የደነገጥኩ የደነገጥኩ መስዬ እንደዚህ ሆኗል ብዬ እነግራታለሁ ማለት ነው። እና ወዲያውኑ ስንነግራቸው ትኩሱን በትኩሱ ሲሆን የሆነ ይበርድ ያሉ ማለት ነው። የተቃጠለ ነገር ሊኖር ይችላል። የሆነ ነገር የጠፋው ነገር ማለት ነው። እና ደግሞ እንደዚህ በቃ ቤተሰብ ጋር እንደዚህ ስለ ቤተሰብ እነሱ መጠየቅ ይወዳሉ። አግብቻለሁ አላገባሁም ብለሽ ትላንትና አይን ኮት ዳራ ልትት ትችላለሽ። እነሱ ደግሞ አንድ የተነገር ናቸው አይረሱ መንገራቸው። ስለ ቤተሰቦቻችን ስለ ኑሯችን ስለ ሁኔታችን። ሀብታም ነኝ ብያት ከሆነ ኢትዮጵያ ያለውኝ እኔ ሀብታም ናት ብላ ነው ራሱ ለዘመዶቿ እየዋራች ያችን፣ አትረሳም። የልጅን ስም ነግሪያት፣ የልጅን ስም ነግሪያት። ሁልጊዜም የዛሬ ሁለት ዓመት የነገርኳት አሁን ድረስ ራሱ አትረሳም። እሷ በቃ የልጅን ስም ታውቃለች፣ የባለቤትን ስም ታውቃለች። በቃ ተነግርኳት እኔ አልነግርም እንጂ እሷ አትረሳብ ማለት ነው። አባይ በና። እነሱን አለማዋሻት። ለምን የዛለታ መዲና ናት ብዬ ዛሬ ደግሞ ልጄ ሀያት ናት ብላት፣ እንዴ፣ ይች ምናስባ ነው። ለካ ውሸታም ናት፣ ለካ ተዋሸኛለች። እኔንም ሌላ ነገር እየሰራች ነው። የሆነ ቅንጭታታቸው ላይ እንትን ይላል ማለት ነው፣ ይቀረጻል ማለት ነው። አባይ በና። እኛ ብዙ ጊዜ ከእነሱ ጋር ትንኖር፣ አለመዋሸት ግዴታችን ነው ማለት ነው። ሌላኛው ደግሞ በአምስተኛ ደረጃ እያያስኩላቸው የእነሱ የሆነን ነገር አለመንካት የእነሱን የሆነ ነገር አለመንካት። ለምን ለምሳሌ መዳሚ ሆን የለችም። ስለሌለች ነው ቪዲዮ መስራት የያዝኩት። ያው እየመጣች እንደሆነ ብዬ ነው ጆሮ የቆም ቆም ማረገው እንጂ የለችም ማለት ነው። አሁን ለምሳሌ ወጥታለች ብዬ ልብሷን ልሞክረው ሽተዋን ልሞክረው የሆነ ክላሷ ገብቼ የሆነ ነገር ላድርግ። እኔ አውቃለሁ ካሜራ የለም በዚህ ቤት። ወዲያውኑ እንደመጣሁ ካሜራ ታውቃለች። ብዙ ጊዜ ነግሬያቸዋለሁኝ። ካሜራ ነበር ያን ካሜራ አልሐምዱሊላ ነካቅላለች የለም እኔ ቢኖርም ችግር የለው። እና እሷ የለችም ብዬ የእሷን ነገር የእሷን የሆነ ነገር እኔ መንካት የሆነ ነገር በቃ ማድረግ ይሄ በጣም ትልቅ ጥፋት ነው። ጫማዋን መለካት እንኳን አይደለም፣ እሷ እያለች ጫማዋን በቃ የሆነ ብሪጋድጊ ወደ ግሬ ማስገባት ምናምን የእሷን ነገር መለካት፣ ይሄ ምንድን ነው? የሆነ የእንትን ምልክት ያሳያቸዋል ማለት ነው ለእነሱ። ያኔ ጥሩ አይደለም፣ አይፈልጉም። በቃ የእነሱን ነገር እኛ መንካት ምንም ደስ አይላቸውም። ስራችን ስራችን ነው እንደዛ ማድረግ ጥሩ አይደለም። ስለዚህ ይሄን ማድረግ የለባችሁም ማለት ነው ሀበይብና ሌላኛው ደግሞ በባሏና በልጆቿ በደረሱ ልጆቿን ባሏን ምናምን እንደዚህ ተዋወቅናቸው ብለን አብረናቸው ብዙ አመት ኖርን ብለን ከነሱ ጋር መቀላለድ በልጆቹ ልጆቿ ጋር እንደዚህ ወንዶች ልጆች ምናምን ታሉ። ሴቶቹ ችግር የለውም፣ ወንዶቹ ግን ታሉ። እነሱ ጋር ቀልድ ምናምን ማብዛት እኩሽን አመጡ እንደዚህ እንደዚህ ብሎ አንዳንድ ነገር ሲጠይቀኝ ሰጥቼ የሚፈልገውን ነገር ትተት ዘወር ማለት። ባሎቻቸው ደግሞ ኩሽን አመጥተው እኮ ብዙዎቹ ወሬ ይፈልጋሉ ታውቃላችኋ። በዛን ሰዓት እየጠየቀኝም እንደሆነ ኮስተረ ብዬ እንዲህ ነው በቃ እንደዚህ እንደዚህ ነው ብዬ ነው እንጂ ቀልዲ ምናምን እነሱ አይፈልጉም። ከባሎቻቸው ጋር መቼም ሁላችሁም ታውቃላችሁ። ይሄ እኛ ኢትዮጵያዊንም ቢሆን ባሎቻችን የሚነካብን ሰው አንፈልግም። ባሎቻችን የሚያወራ ሰው አንፈልግም ማለት ነው። ስለዚህ ባሎቻቸውና የደረሱ ልጆቻቸውን አለማናገር ወይም አለመቀለድ ማድረግ አለባችሁ ማለት ነው ጥሩ አይደለም ሌላኛው ደግሞ ለእነሱ የሆነ ነገር ከሆነ ይቅርታ ማብዛት ይቅርታ በቃ ይቅርታ የሆነ ነገር ለምሳሌ በቃ ዛሬ እስኪ ብር መላክ እፈልጋለሁ ልበል ለምሳሌ ማለት ነው ባንክ ቤት መሄድ እፈልጋለሁኝ መዳም ይቅርታ ባንክ ቤት ውሰጂኝ ብላት እሺ ነው የምትለኝ ይቅርታን አስቀድሚያለሁ ማለት ነው የሆነ ነገር ስፈልግ መዳም ይቅርታ ይሄንን ታደርጊልኝ ስላት የሆነ ይቅርታን ስናስቀድም ማንኛውም ሰውም ይሆን ይቅርታን ይወድ ያለ እነሱም ይቅርታን ይወዳሉ ማለት ነውና፣ ይቅርታ ማረግ ይቅርታ ማለት ማብዛት አለብን ማለት ነው። ከነሱ ጋር ሲኖር ይቅርታ ስንላቸው ደስ ይላቸዋል ማለት ነውና፣ ይሄንን እኛ ከወደናቸውም ወይ ወደውን አይደለም። ገባህ? ከዚህ ጋር የምንኖረው አይወዱንም፣ አንወዳቸውም። ይሄ የታወቀ ነው። እነሱም ያውቃሉ። እነሱ ራሱ ያውቃሉ። እኛ እነሱን እንደማንወዳቸው ያውቃሉ።

እየጠራችን እንደ ንግድ አደረገች። በቃ በጠዋቱ ደግሞ ያው ግን የትምህርት ሰዓት ነው። ትምህርት ቤት ልጆች ምናምን ወስጄ ምናምን መጥቻለሁ። እና ጣጧ እንደዚህ ብዙ ጊዜ ወሬ ምናምን ደስ አይለኝም፣ እና ዝምታ ነው የምፈልገው። አሁንም አመያር የሆነ ነገር ታዘዛለሁ። ይሄንን ክሬም አንጭት ለኛ አለች፣ ይሄንን ዱቄት አንጭት ለኛ የሆነ ነገር ሰጣታለሁ። በቪዲዮ እንደዚህ እያሳየ ማለት ነው፣ ለዛ ለምታወራው ሰውዬ ና ያ ሰውዬ ምን እንዳላት ታውቃላችሁ? አሁን እኮ እች ሰራተኛ ብዙ ጊዜ ጠራሻል፣ ስለዚህ እስከ አሁን በውስጧ እየረገመች ይሆናል ብሎ አላት። በዛንዴ እንዴት ተረግመኝ ሆን እንዴት ልና ነይም አለች። ጠራች ደግሞ መልሳ ሽንት ቤት ገብቻለሁ እያጠብኩኝ ነው ጠዋት ሰዓት ነው መጣሁ። እሺ ጠይብ። አሁን እኮ ብዙ ጊዜ ጠራሁሽ እና አንቺ አሁን በሆድሽ ምን አልሽ ስለኔ ስጠራሽ? የና አናአኒክ አልሽኝ፣ እንዲህ አለችኝ። አረን ያላልኩሽ ምንም አላልኩም አልኳት። እኔ ግን ወላሂ ብያለሁ፣ በቃ እያልኩ እየተናደድኩ ነበር መሰዓት ማለት ነውና እና ሰውየው ነው እንግዲህ ራሱ እንደዚህ ስትጠሪያት አሁንም አሁንም በውስጧ እኮ እየረገመች ይሆናል ምናምን ብሎ ስለነገረ ማለት ነው። እሱ ነው አሁን ይሄን ነገር ትዝ ያስባለኝ። አንቺ እንዲህ ስትይኛለሽ፣ እንዲህ አንቺ እኔ ብዙ ጊዜ ስጠራሽ አለችኝ። አይ እኔ አልልሽም አልልም አልኳት። እና እነሱ እኛ የሆነ ነገር ሲናገሩን አንዳ እንዲህ ያርግሽ አፈር በያቦ እንዲህ በያቦ እያል ስለምንል እነሱ የሚያውቃሉ ማለት ነው። እውነት ነው የምለችው። እና እነሱ ወደውን ሳይሆን እነሱ ጋር እስካለን ድረስ ተመሳስለን መኖር አለብን ማለት ነው። ሀባይ እሺ፣ ሀባይዎችና እንደሱ ደግሞ የግል ንጽህናን መጠበቅ ደግሞ አሪፍ ነው። የግላችን ንጽህና ይሄን ማንም ሰው ዛሬ እንኳን አይደለም አረብ ሀገር እየኖር አገራችንም ቢሆን የግል ንጽህናችን ጠብቀን ነው እነሱ እንደወዱን የግል ንጽህናችንን መጠበቅ አለብን ማለት ነው። በዚህ በዚህ ቪዲዮ ባዳመጣችሁት ተግብራችሁ የማታውቁት የምታውቁት ደግሞ ችግር የለውም። ግን ላይክ እያደረጋችሁኝ፣ አባይዎች እወዳችኋለሁ፣ አከብራችኋለሁ። አዳምጣችሁ ብትጠቀሙልኝ ደስ ይለኛል። አንዳንድ ነገርም ጠይቁኝ። እኔ ኮሜንት ላይ ታያችሁ ቪዲዮ ሁሉ ኮሜንት ላይ የሚጠይቀኝንም ሰላምታ የሚለኝንም እመልሳለሁ ማለት ነው። አባይዎችና እኔ በማውቀው የማውቀውን ነገር ከጠይቃችሁኝ እመልሳለሁኝ። የማውቀውን ይዤ እመጣለሁኝ